አዲስ አበባን አሁናዊ የትራፊክ እንቅስቃሴ የምንቃኝ ነው የሚሆነው። በሁለት የተለያዩ አማራጮች ነው የአዲስ አበባን የትራፊክ እንቅስቃሴ የምንቃኘው ማለት ነው። የመጀመሪያ የሚሆነው እንግዲህ ጉግል ማፕ ሆኖ አሁን እንደተመለከታችሁት፣ ሁለተኛ ላይ ደግሞ የምንመለከተው በዚህ መልኩ ባልደረባችን መቅደስ ደምስ አሁን መስቀል አደባባይ ነው ያለችው። እሷ ወደ በኋላ ላይ ባለሙያም ጋብዛ የምታስቃኝን ነው የሚሆነው እንግዲህ የትራፊክ እንቅስቃሴው አዲስ አበባ አሁን ያለችበት ሁኔታ እንግዲህ በጉግል ማፕ ይሄን በሚመስል መልኩ ነው እየተመለከትን የምንገኘው። እንግዲህ ብዙ ቦታዎች ላይ እንደምትመለከቱት አሁን ወደ ቤት የመግቢያ ሰዓት ከመሆኑ ጋር ተያይዞ ብዙ የትራፊክ መጨናነቆች ያሉ ይመስላሉ። እንግዲህ እዚህ አካባቢ ላይ ስንመለከት ወደ አለርት አካባቢ እንግዲህ ቀደም ብሎ አረንጓዴ ነበር ስመለከት የነበረው፣ አሁን ባለው ግን ቀይ እና እንዲሁም ደግሞ አንዳንድ ቦታዎች ላይ መጠነኛ የትራፊክ መጨናነቅ እንዳለ በቢጫ እያስመለከተን ይገኛል። ላፍቶ አካባቢም ቀደም ሲል እንግዲህ ከደቂቃዎች በፊት ብዛም የትራፊክ መጨናነቅ አልነበረበትም። አሁን እንደምትመለከቱት መከኒሳ አካባቢ እዚያ አካባቢ ላይ እንግዲህ ቀይ እያየን እንገኛለን። መጨናነቆች እያስተዋልን ነው ማለት ነው። በዚህ አካባቢ የምታልፉት እንግዲህ በሌሎች መንገዶችን መጠቀም እንዳለባችሁ እየተመለከተ እንገኛለን። ለጋራ አካባቢ መስቀል አ አደባባይ አካባቢ በምትመለከቱት መልኩ መስቀል አደባባይ አካባቢ የትራፊክ መጨናነቅ እንዳለ እያየን ነው። ለጋሀር መጠነኛ የሆነ እንጂ ብዙም የተጨናነቀ አይመስልም። ደንበል አካባቢ ያለው ደግሞ ይሄን ይመስላል። ክፍት ነው እንግዲህ እዚህ አካባቢ ላይ እየተመለከትን የምንገኘው ማለት ነው። መስቀል ፍላውራ አካባቢ ያለው የትራፊክ እንቅስቃሴ መልካም የሚባል እንደሆነ ነው እየተመለከትን ያለ ነው። ቦሌ መድኃኒዓለም ቤተክርስቲያን አካባቢም በምትመለከቱት መልኩ መልካም የሚባል ወይም ደግሞ ክፍት የትራፊክ እንቅስቃሴ እያየን እንገኛለን። ቦሌ ቅዱስ ሚካኤል አካባቢ እንዲሁም ጥሩ የሚባል የትራፊክ እንቅስቃሴ እያየን ነው። ዛሬ እንግዲህ በካሜራ ሌንሳችን የምንመለከተው ስፍራ እዚህ አካባቢ ነው፣ መስቀል አደባባይ አካባቢ ማለት ነው። ይሄኛው እንግዲህ ወደ እስጢፋኖስ የሚወስደው ወደ መገናኛ 22 የሚወስደው መንገድ ነው። ይሄ ደግሞ ወደ ሜክሲኮ የሚመልሰው መንገድ ሲሆን ወደዚህ ደግሞ ወደ ሳሪስ የሚወስዶ የሚወስዱ መንገድ ወደ ጎተራ ማለት ነው። በዚህ በኩል ደግሞ ወደ ፒያሳ እና ሌሎችም ለመሄድ ለሚፈልጉት ወደ ንግድ ባንክ ዋናው መስሪያ ቤት ማለት ነው የሚወስደው መንገድ ነው ማለት ነው። ይሄኛው እንግዲህ አሁን እየተመለከትን ባለ ነው ወደ ለገሃር አካባቢ የትራፊክ መጨናነቅን እየተመለከትን እንገኛለን ማለት ነው። ወደዚህ እንግዲህ ወደ ሜክሲኮ አካባቢ በሚሄደው መንገድ ማለት ነው። በዚህ በኩል ወደ ጎተራና ሳርቤት ሳሪስ የሚወስደው መንገድ ግን ክፍት ሆኖ ተጽዕኖ እየተመለከትን እንገኛለን። በዚህ በኩል ደግሞ ወደ እንግዲህ ወደ ፒያሳ ለመሄድ ለሚፈልጉ እንዲሁም ደግሞ አራት ኪሎም ለመሄድ ለሚፈልጉት ተጓዦች በመጠኑ የትራፊክ መጨናነቅ በዚህ በኩል ሲኖር በዛኛው እንግዲህ ክፍት ሆኖ እየተመለከትን እንገኛለን። ወደ እስጢፋኖስ ያለውም መንገድ ወደ መስቀል አደባባይ ከመሆኑ ጋር ተያይዘው ትንሽ መጨናነቆች አሉ፣ ግን መልካም የሚባል ወይም ደግሞ የትራፊክ እንቅስቃሴው ጥሩ መሆኑን የሚያመላከት ነው ማለት ነው። አሁን ደግሞ ወደ ባልደረባችን መቅደስ ደምስ መልሳችኋለሁ። እንግዲህ እዛ መስቀል አደባባይ ያለውን የትራፊክ እንቅስቃሴ ደግሞ የምትነግረን ነው የሚሆነው። መቅደስ እስኪ መረጃሽን መቀጠል ትችያለሽ። አመሰግናለሁ፣ አፈወርቅ። እንግዲህ አንተም ቀደም ብለህ ለማንሳት እንደሞከርከ አሁን የምንገኘው መስቀል አደባባይ ነው። እንግዲህ አሁን የምንገኝበት መስቀል አደባባይ ወደ መገናኛ፣ አራት ኪሎ፣ ሜክሲኮ ብሎም ፒያሳን ጨምሮ እንግዲህ ወደ ተለያዩ መንገዶች እንግዲህ የሚወስድ ቦታ ላይ ነው አሁን የምንገኘው። እንግዲህ ከመጣንበት ሰዓት ጀምሮ ለመመልከት እንደቻለው እንግዲህ ቀለል ያለ የትራፊክ ፍሰት እንዳለው እንግዲህ ለመታዘብ ችለናል። ይሁን እንግዲህ እንጂ እንግዲህ በእንቅስቃሴው ላይ ደግሞ በሚፈጠሩ አንዳንድ እንግዲህ አላግባብ የሆኑ ደግሞ እንቅስቃሴዎች ደግሞ ትክክል ያልሆነ የትራፊክ መጨናነቅ ያየንበትም ሰዓት እንግዲህ እንደነበረ ለመናገር እንወዳለን። ከዚህ ጋር በተያያዘ ደግሞ እዚህ አጠገባችን ኢንስፔክተር ከበደ መሸሻ ይገኛሉ። ኢንስፔክተር ከበደ በአዲስ አበባ ፖሊስ ጠቅላይ መምሪያ የትራፊክ ጥበቃ ቁጥጥር ቡድን ኃላፊ ናቸው። እሳቸው ደግሞ ሙያዊ እይታና ማብራሪያቸውን የሚሰጡን ይሆናል። ኢንስፔክተር በጣም አመሰግናለሁ። እንግዲህ አሁን በምንገኝበት የመስቀል አደባባይ ያለው ነባራዊ የትራፊክ እንቅስቃሴ ምን ይመስላል? እሺ እንግዲህ አመሰግናለሁ። አሁን የምንገኝበት ቦታ እንግዲህ በመስቀል አደባባይ ነው። ከሁሉም አቅጣጫ የምንገኝበት ቦታ ከመስቀል ወደ አራት ኪሎ፣ ከመስቀል ካሳንችስ፣ ከመስቀል ወደ ቦሌ ነው እንዲሁም ከመስቀል ወደ ለጋር አካባቢ ነው የሚገኘው ይሄ መንገድ እንግዲህ በአራቱም አቅጣጫ የሚገኝ። አጋጣሚ ሆኖ የመጣችሁት በስራ ሰዓት መውጫ ነው። ህብረተሰቡ በሰላም ወጥቶ በሰላም እንዲገባ እንግዲህ የትራፊክ ማኔጅመንት ትራፊክ ፖሊስ እንዲሁም መንገድ ትራንስፖርት በጋራ በቅንጅት ህብረተሰቡ በሰላም ወጥቶ በሰላም እንዲገባ ጥረት እያደረግን እንገኛለን። ለመመልከት እንደሞከር ነው እንግዲህ ወደ ተለያዩ ቦታዎች የሚወስድ ቦታ እንደመሆኑ፣ እንግዲህ ቀደም ብለው ሀሳብ ሲሰጡ ነበረም እርሶ ህብረተሰቡ አማራጭ የትራንስፖርት ቦታ ተሽከርካሪዎችን ከመጠቀም አንጻር ክፍተት እንዳለ ሲነግሩ ነበርና ምን ይመስላል ከዚህ ረገድ በትራፊክ እንቅስቃሴ ሁሉ የፈጠረው ተጽዕኖ ምን ይሆን? እሺ፣ አመሰግናለሁ። እንግዲህ በትራንስፖርት ዙሪያ ሲገኝ የከተማ አስተዳደሩ በርካታ አማራጮችን አቅርቧል። አንዳንዴ ከስራ ወጥተን ሰልፍ የሚገኝበት ሁኔታ አለ። እዛ አካባቢው ለህብረተሰቡ ታክሲን ብቻ የመጠበቅ ሁኔታዎች አሉ። ድጋፍ ሰጪ ሀይገር ፐብሊክ ባሶች፣ ቬሎሲቲ የመሳሰሉትን ሲቀርብ ህብረተሰቡ አንዳንዴ የማይጠቀምበት ሁኔታ ስላለ እሱን አማራጩን ተጠቅሞ በጊዜ ወደ ቤቱ እንዲገባ የተሻለ ነው ብዬ አስባለሁ። እንግዲህ ይሄ መንገድ ወደ ቦሌ፣ ወደ መገናኛ፣ ብሎም ደግሞ አራት ኪሎ እና ሜክሲኮ የሚወስዱ ከመሆኑ ጋር ተያይዞ በርካታ የትራፊክ እንቅስቃሴ የሚታይበት ነው እና ሙያዊ እይታዎት ምን ይመስላል? እንግዲህ ከተሽከርካሪ ጋር ስናየው ተሽከርካሪዎች ምንጊዜም ለእግረኛ ቅድሚያ መመስጠት፣ እንቅስቃሴውን ማካሄድ ይኖርባቸዋል። እግረኞችም የአሽከርካሪው እድል ወይንም ደግሞ መብራቱ በበራ ሰዓት ለተሽከርካሪው ቅድሚያ መስጠት ይገባቸዋል ብዬ አስባለሁ። አንዳንዴ አሽከርካሪዎች ቀኛቸውን ወይ ደግሞ ተጣፊ መንገዳቸውን በመዝጋት የትራፊኩ ጃም ረጅም የማስመሰል ሁኔታዎች አሉ። እሱ አካባቢዎች ላይ የመታጠፊያ አቅጣጫቸውን እንዲይዘው እንዲሄዱ፣ እግረኛው ላይ ከቦሌ እንግዲህ እስከ መስቀል ስናየው ምቹ የሆነ የእግረኛ መንገድ ተሰርቷል። ባይስክሎችም እንቅስቃሴ የሚያደርጉበት ሁኔታዎች አሉ። እዛ አካባቢያዎች ህብረተሰቡ በሳይክል ጎዳና አካባቢ ባይሄድ የተሻለው ነው ብዬ አስባለሁ። ምንድ ነው እግረኛ በእግረኛ መንገድ ቢሄድ የተሻለው የሚሆነው ሰዎች ከስራ ወጥተው የሚዝናኑበት ወክ የሚያደርጉበት አቅጣጫ እንደመሆኑ መጠን ሳይክልም ሲነዱ የአደጋው በዛ ሁኔታ እንዳይፈጠር እግረኛ በእግረኛ አሽከርካሪውም ወይ የሳይክል ባይስክል ሙያተኛ የሆነውም እሱን በመንገዳቸው ቢጠቀሙ የተሻለ ነው ብዬ አስባለሁ። አመሰግናለሁ በጣም። እንግዲህ እኛም ተመልካቾቻችን ለመከታተል በሞከር ነው እንግዲህ ባደረግነው ቅኝት በእነኚህ አቅጣጫዎች እንግዲህ በርካታ ተሽከርካሪዎች እንግዲህ ፍሰት የሚያደርጉበት ነው። እንግዲህ የተለያዩ የትራፊክ ቁጥጥር ባለሙያዎችም እዚህ ተገኝተው እንግዲህ የትራፊክ ፍሰቱን ለማሳለጥ እንግዲህ ሰፋፊ ስራዎችን ሲሰሩ እንግዲህ ለመመልከት ችለናል። ለጊዜው ያለኝ መረጃ አፈወርቅ ይህንን ይመስላል። መቅደስ አንችንም እንዲሁም ደግሞ የትራፊክ ባለሙያውን ላደረሳችሁን መረጃ በጣም እናመሰግናለን። ትወዳችሁና የተከበራችሁ ተመልካቾቻችን ኤ ኤም ኤን ይቀጥላል።